ቅዱስ ሲኖዶስ በብሔር ኮታ ተከፋፍሎ ቅዱስ ሲኖዶስን ከቀኖና እስከ ስርዓት ከቤተክርስቲያን ስርዓትና ቀኖና ውጪ የብሔር ድልድል ውስጥ ኮታ ውስጥ ከገባ ብልጽግና የሚባል ድርጅት ሲመሰረት የተፈጸመውን የፖለቲካ አሻጥርና ስህተት ሲኖዶሱ ላይ በማምጣት ቅዱስ ሲኖዶስ በብሔር መራኮቻ ማድረጊያ ነው። ይሄ ስለተራኮቱ በብሔር ነገ ይስማማሉ፣ ነገ ይታረቃሉ ተብሎ የሚታለፍ ጉዳይ አይደለም። የመጀመሪያው ወደ ቅዱስ ሲኖዶሱ በብሔር ክፍፍል ውስጥ እንዲገባ የተፈለገው ለአንዴና ለመጨረሻ ጊዜ በጫካ የተደረገው ሙከራ አልሳካም ሲል ቅዱስ ሲኖዶሱን በኃይል ወደ መቆጣጠር ሄሮስ ምናልባት በጣም እየታከተን ሊሆን ይችላል። በጣም ላታካች ጊዜ ይሄንን ተናግረናል። የአብይ ትንሽ ጋፕ ሲያደርገውና አባቶችም ልባቸውን በሙሉ ወከክ አድርገው በቃ ሁሉ ነገር እንዳለቀ ሲገልጹ፣ አባቶች ሁለተኛው ክፍል ነው እየመጣ ያለው። አንደኛው ዙር አለፈ። እሱ ስላላወጣ በኃይል ገርስሶ ወደ ሁለተኛው ዙር እየተሸጋገሩ ነው። ይሄኛው ግን ካለፈው ይከፋል። ሁለተኛው ካለፈው ይከፋል። በጣም ጥንቃቄ ማድረግ ያስፈልጋል። ለዚህ ደግሞ የቤተ ክርስቲያኗ ልጆች ተጨንቀው ተጠበው ቤተ ክርስቲያን ከቀኖናዋ እንዳትወጣ በማናቸው መልኩ ስርዓት የቤተ ክርስቲያን እንዲጠበቅ ሰማያዊነቷን፣ ሐዋርያዊትነቷን፣ አንድነቷን ጠብቃ እንድትሄድ ለማድረግ በርካታ ጥናቶች በማጥናት አጎረፉ ወደ ቤተ ክነቱ ቀደም ብሎ ከጉባኤ በፊት ጥናቱን ካቀረቡት የቤተክርስቲያን የቤተክርስቲያኒቷ ልጆች ጋር መክሮ ተወያይቶ ለአባቶች ሊቀርብ የሚገባው አጀንዳ እንዲቀርብ አድርጎ ሁኔታውን ማስተካከል ሲገባ ሲገባ ይህ ባለመደረጉ ምክንያት እንግዲህ የኤጲስቆጶሳት ሹመት ምን ሊሆን ይገባል የሚለው ቤተ ክርስቲያኗ ራሷ የወከለቻቸው ያጠኑትን ጥናት ጠረጴዛ ስር ማስቀመጥ የወለደው ችግር አፍጦ መጣው። ልክ ጉባኤው ሲጀመር አባቶች መጡ። ትላንትና ስናነሳ የነበረው አቡነ ሩፋኤል፣ አቡነ ኤርሜያስ፣ አቡነ ናትናኤል ከሽመልስ አብዲሳ ተቀብለው የመጡትን ትዕዛዝ ለጉባኤው አቀረቡ። ትዕዛዙ ምንድን ነው? በብሔር ኮታ ትሾማላችሁ፣ በየትኛውም ሌላ ቦታ አትሾሙም? ሹመት ከፈቀድንላችሁ ደቡብ ላይ ነው። ደቡብ ላይ ደግሞ ከጉራጌ መሾም አትችሉም። እሱ ጫና አለ። ከዚያ ውጭ ግን አሁን እንደገና ተሰብስበው ዛሬም በነበረው ጭቅጭቅ ላይ የፈለገውን የአባቶች ክፍተት ይኑር እንግዲህ ጥናቱን ለሕዝቡ እንዲፈርድ ለምዕመኑ እንዲፈርድ ቤተ ክርስቲያን የት ቦታ አባቶች ይጎላሉ አንዳንድ ቦታ ላይ ሁለት ሺህ የሚጠጉ አብያተ ክርስቲያናት በአንድ ጳጳስ በአንድ ሀገረ ስብከት ውስጥ ነው ያሉት ሁለት ሺህ በሌላ ቦታ መሬቱ ሰፊ ሆኖ አስር አብያተ ክርስቲያናት ባሉበት ሦስት ጳጳስ ይሾም እየተባለ ነው ኮታ እየተጠየቀ ያለው ጉዳዩ ቅዱስ ሲኖዶስ ላይ የቁጥር ማጆሪቲ እንዴት እንይዛለን ለምን የሚፈልጉትን ማስወሰን ለምን ዛሬ ያልገባቸው ቅዱስ ምናልባት በደንብ በሚገባ ያልተረዱት ፖለቲካ ውስብስብ የፖለቲካውን ሁኔታ ብዙም ያላዩት ቅዱስ ፓትርያርኩም ነገ ምን ሊመጣ እንደሚችል ከወዲሁ ጅማሬው ነው እያሳያቸው ያለ አይተነዋል ይሄ ስርዓት ቀን ሲወጣለት ጊዜ አገኘው ሲል ታቦት ሰርቀው ሊሄዱ ነበረ ብሎ በይፋ ለማዋረድ የሞከረ አፍኖ ስቃያቸውን ያሳየ ስርዓት ነው ይሄ ቡድን ዘርን ቤተ ክርስቲያን ላይ አምጥቶ ለመጫን የመጨረሻውን ፍልሚያ እያካሄደ ነው። በብሔር ነው ድልድል። በጣም የሚገርመው በኦሮሚያ ክልል የመጀመሪያው ሹመቱ ብሔር ይሁን አሉ። ከሁለት የተወለደ አይሆንም። ኦሮምኛ ቋንቋ የሚችል ቢሆንም በብሔረሰባዊ ማንነቱ ኦሮሞ ከሆነ አይመረጥም። እነዚህ መስፈርቶች እጅግ በጣም በጣም አደገኛ የቀኖናዊ ናቸው። የመጀመሪያው ነገር፣ ከዚያ ደግሞ ይሄ ብቻ አይደለም እኮ ለኦሮሚያ ክልል ያቀረብነውን ያክል ቁጥር ጳጳስ ሹሙ ካሉ በኋላ በዚህ አይቆምም። በምንም ታምር ለአማራ ክልል ግን መሾም የለበትም በምንም ታምር ሌላ ቦታ ግን መሾም የለበትም። አይ አማራ ክልልም እኮ እንዲህን ያክል አብያተ ክርስቲያናት አሉ አገረ ስብከቶቹ ይሄን ያልናቸው ይሄ ጉለት እንዴት ተደርቦ የተያዘ ነው ያላችሁ ኦሮሚያ ላይ አማራ ክልል ተደርቦ የተያዙ እነዛስ እንዴት ነው የሚሆኑት? አይ በቃ በቅዱስ ሲኖዶስ ውስጥ በቂ የአማራ ተወላጅ የሆነ ስላለ ምኑ ተመዘናውን አባት ነው ወይ ብቃት አለ ወይ ሳይሆን በታሪክ የተሾሙት አባቶች አቡነ ጳውሎስ የሚሹማቸው አቡነ መርቆሬዎስ የሚሹማቸው፣ አቡነ ማቲያስ የሚሹማቸው ብሔራቸው አማራ ስለሆነ ብቻ። ኢማጅን እንግዲህ ባለሀብት ጋር ሄደው፣ ጋዜጠኞች ጋር ሄደው ነው አርሶ አደር ጋር ሄደው ቅዱስ ሲኖዶስ መጣና በብሔረሰብ የአማራ ተወላጅ የሆኑ ስላሉ መጥፋት ይሄም ምንድን ነው የሚያሳየው? ምንድን ነው ለሌላው ይሄ መልእክት የአባቶች ጉዳይ ብቻ ነው ወይስ ይሄ ጉዳይ ወዴት እየሄደ ነው? እንዴት አድርጎ የቤተ ክርስቲያኗን ስርዓት አደጋ ላይ እየጣለ እንደሆነ ተመልከቱ። አሳዛኙ ነገር ዛሬ ሕብረተሰቡ ሊያውቀው የሚገባ በጣም በጣም እጅግ አሳፋሪም አሳዛኙ ነገር የተወሰኑት የቅዱስ ሲኖዶስ አባላት ከዚያም ከዚህም ሀሳብ ሳይሰጡ ዝም ብለው እጃቸውን አጣምረው እንደ ታዛቢ ይመለከታሉ። የሽመልስን አብዲሳ ተልኮ የያዙት የሞት ሽረት ጉዳይ ነው የመጣው። ይመጣል በቃ የእኛ ይዘን የመጣ ነው። የብሔር የበላይነት እዚህ ካላስከበርን እና እንደ ፌዴሬሽን ምክር ቤት ሲኖዶሱን በብሔር ካልተካፈለው ሞተ እንገኛለን ይላሉ። በጣም የተወሰኑ አባቶች ደግሞ እንዲህ ከሆነ እኛ ታዲያ አባት ተብለን በዚህ ወንበርስ የምንቀጥለው ለምንድን ነው? በብሔር እንካፈለው ከተባለ ሰው ብሔሩ እየታየ የሚመዘን ከሆነ እንዴት አድርገን ነው ስለ ሐዋርያዊነት የሐዋርያት ጉባኤ የምንለው? መንፈስ ቅዱስ ብሔር አይቶ አይመርጥም። ቤተ ክርስቲያን ኩላዊት ናት፣ ዩኒቨርሳል ናት የሚለው አከተመ፣ ሐዋርያዊት ናት የሚለው አከተመ፣ መንፈሳዊ ናት፣ በመንፈስ ቅዱስ ትመራለች የሚለው አከተመ። ሹመት በነ ሽመልስ አብዲሳ፣ በነ አብይ አህመድ የምትሰጥ ነው የምትሆኑ። ይሄ እኮ የቤተ ክርስቲያኗ ህልውና እንዲያበቃ ያደርጋል፣ የሚል ደግሞ ክርክር ያደርጋሉ። አሁን ተመልከቱ እነ ብፁዕ አቡነ ኤርምያስ እነ ብፁዕ አቡነ ናትናኤል ታዛቢ ናቸው። ዝም ብለው እቺን ሪፖርት ከሽመልስ አብዲሳ መጠትን ሪፖርት ካቀረቡ በኋላ እንደውም ቆርጠው የቤተክርስቲያን ህልውና ጉዳይ ላይ ከመሞገት ይልቅ አሁን እነ አቡነ ኤርምያስን አመቻማች ያው፣ ይህ ሽምግልና ከዚህ በፊት ምን ያደረጉት እኛ ያነሳነው ነበረ፣ አባትነታቸውን ጠብቀን አክብረን ያነሳው ነበረ። በጣም ጎጂ መንገድ እየሄዱ ነው። እዛም በድርድር ላይ ቤተ ክርስቲያኗን መቀመቅ ውስጥ የሚከት ስምምነት ነው አድርገው የመጡት ይጎዳል አለን። የተወሰኑ አባቶች ነገሩን የተረዱትም ቢሆኑ በውጭም በውስጥ የሚያሉ ግድ የለም ይሄ ነገር እንደው ወደፊት እንማማርበት እስኪ እንተወው ተባለ፣ ተተወ። ጉዳት ይኸው፣ አሁን ያላችሁም ሰዎች ጉዳቱ አሁን መጣ። ከውጭ የገቡ አሁን በተለይ ከሰሜን አሜሪካ የሄዱ ጳጳሳት ዝም ብለዋል፣ በእውነት በሰሜን አሜሪካ ባሉ ወይም በውጭ ያሉ አህጉረ ስብከቶች፣ አብያተ ክርስቲያናት፣ የደብረ አስተዳዳሪዎች፣ ሰበካ ጉባኤዎች፣ ምእመናን ቤተ ክርስቲያንን በፌዴሬሽን በዘር እንድትካፈል ሲደረግ ከመንግስትም ከሌላውም አድቫንቴጅ ለመያዝ ዝም ብሎ የወጣ ሲመለስ ደህና ሰንብት ማለት ነው ያለባቸው። እኔ እኔ እኔ አመለካከት በምንም ተአምር የቤተ ክርስቲያን ሕልውና አደጋ ላይ ሲወድቅ ዝም ብለው ደሞዝና ምቾት ለመጠበቅማ እንዴት አባት ይሆናሉ? መሥዋዕትነት እንከፍላለን ላላችሁላት ቤተ ክርስቲያን ቅዱስ ሲኖዶስ ውስጥ ያ ሁሉ ትግልና መከራ ፈተና ሲገጥም ምን አላችሁ፣ የት ጋ ቆማችሁ? ብሎ ምዕመኑ መፈተሽ አለበት። አሁን አይተነው ጊዜው ወደሚያደላው ያችሁ አወዳደቁን አይተን ወደ ወደቀው ዘመን የምንላለን፣ የሚል አካሄድ እየታየ ነው። ይሄ በጣም አደገኛ ነው። ይሄ በጣም ትክክል አይደለም። አሁን የቤተ ክርስቲያን የመቀጠል ያለመቀጠል የህልውና ጉዳይ ሆኗል። ይዩት ነው እነ አቡነ ሩፋኤል እነ አቡነ ቀለሚንጦስ፣ ትላንት ስምጠር እጠራለሁ ብዬ ነበር ጠርቻለሁ። እነዚህን ሁለቱን ጠርቻለሁ እና ብፁ አቡነ ናትናኤልን ብፁ አቡነ ኤርምያስን እና ሌሎቹ ከውጭ ሄዱትን ነገ ከነገ ወዲያም በዝርዝር እንመለስበታለን። ከውጭ ሄዱት ዝም ብለው በታዛቢ ደረጃ መቀመጣቸው በዚህ ነው የምናነሳው። እና አቡነ ናትናኤልም ዝምታን የመረጡት አቡነ ኤርምያስ እንደው ከዛም ከዚህም ሽምግልና የሚመስል የቀኖና ጉዳይ ነው። ይሄ ጉዳይ እንደ ቁርጥ አድርጎ መምጣት ይገባል። ይሄ ነው አስተያየት ነው። በጣም የሚያሳዝነው ግን ትላንትና ስም መጠራት አለበት ብዬ ያሰብኩት ግን ማንሳትም ለዛሬ ማንሳት ያለብን ቢያንስ አቡነ ቀለሚንጦስና አቡነ በርናባስ ማን አቡነ ሩፋኤል ይቅርታ፣ አቡነ ሩፋኤል ከነ አቡነ ኤርሚያስ ጋ ለሽምግልና ሂደው የነበረው አቡነ ሩፋኤል ያው ዘመድኩንም የተለያየ ነገሮች ሲያነሳ ነበር። ከዛ በኋላ እንደው አሁን ያለው ሁኔታ ረገብ አድርግ እየተባለ እሱም ረገብ አድርጎት ነበረ። አሁን ለይቶለት መጥቶ በብሄር ሹመት ካልተሾመማ አንገቴ ይቆረጣል የሚል የብሄር ጠበቃው ነው ወጥተዋል። ለካ ጊዜ መጠበቅም ነበር ማለት ነው። እንደዚህ አይነት ሁኔታዎች ነው ያሉት። ቅዱስ ፓትርያርኩ የፖለቲካው ሂደትን ምን እየተደረገ እንደሆነ አደጋውን የተረዱት አይመስልም። ነገር ግን አሁንም እጃቸውን ጭነው እንዲህ ባለ ትርምስና በሰቆቃና መከራ ውስጥ አይ ነገሩን ለማብረድ ሰላም ለመፍጠር ስንል ዝም ብለን እንሹም ያኔ ተስማምተናል የሚለው እሳቤ ልክ አደለም ነው። አንደኛ ስምምነት የተፈጠረው ስምምነት የተፈጠረው ሹመት ይሰጣል። ቤተክርስቲያን አይታ በጎደሉ ቦታ ሹመት ትሰጣለች፣ ለኦሮሚያም ሹመት ትሰጣለች ሲል ለኦሮሚያ ብቻ ትሰጣለች ተብሎ የተዘጋም የለም አንድ ሁለተኛ ለኦሮሚያ ሹመት ይሰጣል ሲባል ብሄርን መሰረት ተደርጎ ሹመት ይሰጣል አልተባለም። ቅዱስ አባታችን ራሳቸው በትንሳኤ በዓል እንኳን ያደረሳችሁ ንግግራቸው ላይ እንዴት ይሄ አደገኛ እንደሆነ መሆን እንደሌለበት ቤተ ክርስቲያን በብሄር ሹመት የሰጠች ጊዜ ነገሮች እንደሚያበቁ ይሄንን ያነሱ ሀሳቦች ንስሐ እንዲገቡ አዘው ነበር። አሁንም እሳቸው ጠንቅረው መውጣት ያለባቸው ቤተ ክርስቲያን አንድ ሊያደርጓት የሚችሉት በሁሉም ቢያ ወይ ይሄ ነገር ይቆይ ይደር ጊዜ ሰተን እንወስን፣ አንድ ነው ቤተክርስቲያን በልጆች ያሳሰቡት ይሄ ነው። የቤተክርስቲያን መዋቅርም ልጆች እንደው የግድ ነው መሾም አለበት ከተባለ ግን ተጠንቶ በየትኛው ደብር፣ በስንት ምእመናን አሉ፣ ስንት አብያተ ክርስቲያናት አሉ፣ የት ጋ ምን ያህል አባት ያስፈልጋል። እነ ሽበልስ አብዲሳ በብሔር ኮታ ሹሙ ስላሉ አይደለም፣ ተጠንቶ ይቅረብ። የሚገባው ቦታ ላይ ቤተ ክርስቲያን በራሷ መመዘኛ ቀኖ ነዋን ተከትላ ሹመት ትሰጣለች። ከዚህ ውጭ የብሔር ግብግቡ ይቁም ብለው ካስቆሙ እንደው በታሪካቸውን ጻፉ ካልሆነ አደጋ የሚመጣ ይመስለኛል። የሩስ ዛሬ በፍጹም መስማማት ባለመቻሉ ጉባኤው ከዚህ በላይ መቀጠል አልቻለም። ተቋርጦ እንደገና ሰኞ እንዲቀጥል ነው የተደረገው። የባዕዴንን በኋላ እንምጣበት። ረጅም ጎዳና ሀሳብ ይስጥበትና ቅዱስ ሲኖዶሱ ላይ ወደ ባዕድ እናልፋለን። ጎዳና ወደ አንተ ልምጣ። እንግዲህ የአባቶችን አካሄድ ቶ እንግዲህ የቤተ ክርስቲያን አባቶች ናቸው ና እንደው ወደ ላይም ቀና ብለን ለመዝለፍ ይከብዳል። እንደው ጎዳና ስቲ የው እንደው አባቶች ተብለው በቤተ ክርስቲያን የተከበሩ ሁላችንም ቦታ ምንሰጣቸው፣ በቃ የቤተ ክርስቲያን አባት ሲባል ከፓትርያርኩ ጨምሮ ጫምጫም ጀምሮ እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይደለም በሌላ እምነት ተከታዊ ዘንድ ራሱ የሚሰጠው ቦታ ይታወቃል። እነዚህ አባቶች አሁን ዛሬ ተከፋፈሉ። ስለ ቤተ ክርስቲያን ሳይሆኑ ስላመኗቸው ምዕመናና ልጆቻቸው ሳይሆኑ ቀርተው ግማሾቹ እንደ አቡነ ናትናኤል አይነቶቹ በዝምታ ተቀመጡ ሲባል ስትሰማ፣ እነዚህኛዎቹ አባቶች ደግሞ አይ በብሔር ካልተሾመልን አንገታችን ለሰይፍ አሉ ሲባል ለእውነት የቆሙት ደግሞ የቤተ ክርስቲያኗን ቀኖና አናስነካም፣ ሕግና ስርዓቷ ክብሯን አናስነካም በተባለው መሰረት አንሾምም፣ በቤተ ክርስቲያኗ ቀኖና እንመራለን በሚሉ አቋማቸው አየናቸው ስንል ይሄ ሁሉ ውዥንበር እንግዲህ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገርናት እድሜ ልክ ሀገርናት ስትባል የኖረች ኢትዮጵያ ኦርቶዶክስ ቤተ ቤተክርስቲያንን አጥፍተህ ሀገርንም አውድመህ ባሉ ለማድረግ በሚደረገው ግብ ግብ ውስጥ የአባቶች በዚህ ደረጃ መፍረክረክ ደው እንዴት ታይዋለህ? ጎዳ እኔ፣ በጣም ስላዘንኩ ነው ምል የሆነ ቃላትም አጣሁኝ። በጣም የሚያማል። በተለይ ደግሞ ትናንትና ስታከብራቸው የነበሩ አባቶች አሁን አሁን አቡነ ኤብርሚያስ እውነት የልጆቻቸውን አይን ቀና ብለው ማየት ይችላሉ? አቡነ ኤርሚያስ አንድ ነገር ሆኑ ሲባሉ ህዝበ ክርስቲያኑ ምን አይነት ነበር ምላሹ? የቅርብ ጊዜ ኩትዝታ ኑሩቅ አይደለም። እና ወይንስ በየቦታው የተሰጣቸው ጭብጫቡ የጭብጨባው የተሰጣቸው ሽልማት እኔ እንጃ ብቻ በጣም ይከብዳል። እና ጎዳና እስኪ ሀሳብ ስጥበት። እሺ፣ ኢየሩሳሌም አመሰግናለሁኝ። እንዴት ዋልሽ? ሀብታሙ እንዴት ዋልክ? አድማጭ ተመልካችም እንዴት አደራችሁ እንዴት አረፈዳችሁ እንዴት አመሻችሁ ብዬ ልጀምር። ሁለት ነገር በማለት ልጀምር። ኢየሩሳሌም አክብሮትና ተግሳጽ ለየቅል ናቸው። እኔ ያደግኩበት ቤት እውነት ፍቅርን አይቀንስም እየተባለ ነው ያደኩት። ሐዋርያ ጳውሎስም ለጢሞቴዎስ አንተ ግን ዝለፍ፣ ገስጽ፣ ምከርም ህይወት የሚገኝበትን ትምህርትም አስተምር በጊዜውም ያለ ጊዜውም ጽና፣ ነው ያለው። አይደለም አሁን በቅዱሱ መጽሐፍ ህይወት የሚገኝበት ትምህርት ምንድን ነው? ብቲ ከዘር ከነገድ ከቋንቋ ለዋጀን ለበግቡ ምስጋና ይሁን። ራእይ ላይ ቅዱሳን ሰማዕታት በሰማይ ለጌታችን ለመድኃኒታችን ከዘር ከነገድ ከቋንቋ ዋጀን ብለው ምስጋና ሲያቀርቡ ስታይ ቤተክርስቲያን በዘር አስተዳደር ውስጥ አለመግባቷ፣ በዘር በነገድ በቋንቋ አለመደራጀቷ ቀኖና ብቻ ሳይሆን ዘላለማዊ ትምህርት መሆኑን የሚያሳይሽ ነው። ዳግም የተወለድነው ከስጋና ከደም አይደለም ሲባል በዘር፣ በነገድ፣ በቋንቋ ለመደራጀት አለማሰብ ህገ ቀኖና ብቻ አይደለም፣ ዘላለማዊ አስተምሮት ነው። ዳግም ተወልደናል ካለን ዳግም ያልተወለደ የዘላለምን ሕይወት አይወርስም ከተባለ የምንመራው በእግዚአብሔር ቃል ከሆነ ያ የእግዚአብሔር ቃል ደግሞ እንግዲህ ሚስጥሩ ለእግዚአብሔር የተጻፈው ግን ሰምተን እናደርገው ዘንድ ለእኛ ለዘላለምም ለልጆቻችን ነው በተባለው መሰረት ከሆነ ያ መጽሐፍ ከእንግዲህ ግሪክ የለም አይሁድ የለም ሁሉ በክርስቶስ ኢየሱስ አንድ ሆኗል ነው የሚለው። ከዚህ የተለየ ወንጌል ደግሞ እኛም የሰማይ መላእክትን ቢሰብኩ የተረገመ ይሆን ብሏል ሐዋርያው ጳውሎስ። ስለዚህ ቅዱሳን አባቶች አደረጉት፣ የማያምኑ አደረጉት፣ የሚያምኑ አደረጉት። በዘር በነገድ በቋንቋ ቤተክርስቲያንን ማደራጀት ወንጌል አይደለም ወንጀል ነው። የሆኑ ቅዱሳን አባቶች ስለተሰበሰቡ ወይ ስላልተሰበሰቡ ዘላለማዊ የእግዚአብሔር ሐሳብ ጸንቶ የሚኖረው የእግዚአብሔር ቃል አይቀየርም። ይሄንን አባቶች ያውቁታል። እዛ የተሰበሰቡ አባቶች ያውቁታል። ይሄ ወንጌል ነው፣ እየተሰራ ያለው ነገር ደግሞ ወንጀል ነው። የለም ሶ አክብሮቱ እንዳለ ሆኑ። ምክንያቱም ቅዱሳን አባቶችን ካህናትን ማክበር ያለብን ስለፈሰሰባቸው የክህነት ዘይት ነው። የለም በመጽሐፍ ቅዱስ ላይ ኤሊ የሚባል ሊቀ ካህን ነበረ እና ምን አይነት ነውረኛ እንደሆነ ሊቀ ካህን ነው ልጆቹ ካህናት ናቸው በቤተክርስቲያን ያሉ ደናግላን በቤተ መቅደስ ያሉ ደናግላንን የሚያስነውሩ የማይገባቸውን ነውር ሁሉ ሊያደርጉ የተነሱ በዛም ምክንያት እግዚአብሔር የኤሊን ዘር ማንዘር ሊያጠፋ የወሰነበት በአንተ ዘር ያለው ወንድ ልጅ በመጨረሻ ስለ አንድ እንጀራና ስለ አስር ብር ሲል ክህነት ያገለግላል የተባለው የተፈጸመው ከአመታት በሰለሞን ዘመን ነው። የሊቀ ካህኑ የሌዊን ነውረኛነት ታላቁ ሳሙኤል የሰማው ከማንም ከሌላ አይደለም፣ ከእግዚአብሔር አንደበት ነው። እየሽ ግን በጣም የሚገርመው ነገር እንዲህ አይነቱ ነውረኛ ሊቀካህን ካህን ሐና እናቱ፣ የሳሙኤል እናት መሃን ሆና ሄዳ ስለ መሃንነቷ፣ ልጅ ስለ ማጣቷ ስትጸልይ በዚህ ሰዓት በወይን ጠጅ ጠጥተሽ ስለምን እንደዚህ ትሆኛለሽ ብሎ የዘላፋት ሰው ክህነቱን ሳትንቅ እግዚአብሔር ያስቀመጠውን ቦታ ሳትንቅ አክብራ በመናገሯ ሳሙኤልን የመሰለ ታላቅ ልጅ ወልዳለች ያ